ውድና የተከበራችሁ የረውደቱል ጀናህ ተመራቂ ልጆች፣ ሴቶች፣ ወንዶች፣ እንደዚሁም የተከበራችሁ ጥሪ ተደርጎላችሁ የመጣችሁ እንግዶቻችን፣ እንደዚሁም ወላጆች ይህንን የቁርአን ምርቃን የፕሮግራም ፕሮግራም ለመታደም የመጣችሁ ሁላችሁም አላህ ያክበራችሁ እላችኋለሁ። እንሻላህ የዛሬው ሁላችሁም እንደምታወቁት የረውቱ ልጀናህ ቁርአን ሲከታተሉ የነበሩ ተማሪዎች እነሆ እንደሚታወቀው በየአመቱ ስለሚያስመርቅ ዛሬ የ2018 2017 ላይ ሲከታተሉ የነበሩ ተማሪዎችን ስለሚያስመርቅ የእነሱን ደስታ ለመካፈል ብላችሁ እዚህ ስለተገኛችሁ በጣም እናመሰግናለን። ሹክራለኩም እንሻላ። ቀጥታ ወደ ፕሮግራማችን ከመግባታችን በፊት ብዙ ፕሮግራሞች አሉ። ብዙ የተማሪዎች ፕሮግራም አለ፣ እንደዚሁም የዑለማዎች የመሻይኮች ፕሮግራም አለ፣ የፕሮግራም ቁርአን ውድድር አለ፣ ታሪክ አለ፣ ጥያቄና መልስ አለ፣ ቁርአን አለ። ብዙ ፕሮግራሞች ስላሉ ይሄ ፕሮግራም የሚዘጋጀው ለሕፃናት ብቻ ሳይሆን ለሁሉም ነሲሃ አዘል ስለሆነ ሁላችሁም እንድትከታተሉ በአክብሮ ተጠይቃለሁ።

መቶ አስራ ስድስት ተማሪዎችን ያስመርቃል። ዛሬ ተክቢር ቢላህ ዓለይኩም ተክቢር ማለት ያንሳቸዋል። ለተክቢር 116 ሴትና ወንዶች ተማሪዎችን በድምር ባንድ ስለሚያስመርቅ በጣም ደስ ይላሉ። አላህ ይጨምርላቸው እንሻአላህ። በመቀጠል ወደ ነሲሓ ከማላችፋችን በፊት የረውደቱል ጀናህ ዋና በዋነኝነት የሚያስተዳድሩት ኡስታዝ ኢድሪስ መጥተው ስለመርከዙ

እንደዚሁም የተከበራችሁ ተመራቂ ሴት ተማሪዎች፣ የተከበራችሁ የተመራቂ ወላጆች፣ እንደዚሁም ጥሪው ተደርጎላችሁ የመጣችሁ ኡስታዞች፣ የወላጅ የተማሪ ወላጆችና አጠቃላይ ይህንን ደስታ ለመካፈል ከተለያየ ቦታ ብዙ ነገራችሁን ትላችሁ ላይ መጣችሁ ሁሉ በአላህ ስም በመርከዙ ስም ምስጋናችንን ለማቅረብ እንመወዳለን። ሁላችሁንም እናመሰግናለን። ሽክረን ለኩም። በመቀጠል ኢንሻአላህ እንግዲህ እኔ አላስረዝምም፣ ብዙ ፕሮግራም ስላለ አጠር አጠር አድርጌ የተወሰኑ ነገሮችን ለማብራራት ያክል ነው። እንግዲህ ረውደቱል ጀናህ ዛሬ ለአራተኛ ጊዜ ተማሪዎችን እያስመረቀ ይገኛል። ይህ መርከዝ ከጀመረበት ሰዓት ጀምሮ የተለያዩ ተማሪዎችን እያስመረቀ ነው ያለው። ዛሬ በ2014 2014 ሰባት ተማሪዎችን አስመርቋል። የመጀመሪያው ዙር ምርቃት ፕሮግራም ላይ ሰባት ተማሪዎችን ሲያስመርቅ ወንድ 6 ሴት 1 በድምሩ ሰባት ተማሪ፣ በ2015 37 ተማሪዎችን አስመርቋል። ወንድ 29 ሴት 28። በ2016 52 ተማሪዎችን አስመርቋል። ሴ ወንድ 28 ሴት 24 በድምሩ 52። 2017 አሁን የምትመለከቷቸው ተማሪ ያከተሙት ተማሪዎች 51 ተማሪ ወንድ 31 ሴት 20 ሲሆኑ ቃይዳ ለመጀመሪያ ጊዜ እያስመረቀ ነው ያለው የቃይዳ ተማሪዎች 65 ናቸው። በድምሩ ወንድ 35 ሴት 30 ናቸው ማለት ነው። ስለዚህ ሁላችሁንም እንኳን ደስ አላችሁ። አንድ ጊዜ ለራሳችሁ ተክቢር። እንግዲህ ኢንሻአላህ ያው ብዙ ፕሮግራሞች ስላሉ እኔ ከዚህ የበለጠ ብዙ መናገር የለብኝም። ምናልባት እድሉን አግኝቼ እንግዶችን ካስቀደምኩ በኋላ በኋላ ላይ የምለው ነገር ካለ ለሁላችንም ለወላጆችም ለሌሎችም መልእክት ለማስተላለፍ እንወዳለን፣ ግን ይሄንን ጥሪ አክብራችሁ ልጆቻችሁን ለማስደሰት እዚህ የመጣችሁትን በድጋሚ ሹክረለኩም ለማለት እወዳለሁ። አላህ ያክብራችሁ። ለልጃችሁ ደስታ እዚህ ድረስ ብዙ ነገራችሁን ጥላችሁ መምጣት ማለት ከምንም በላይ ነው፣ ለእኛ ዛሬ ብዙ ትልቅ የሆነ ቦታ አለው። ምናልባት ዛሬ ደግሞ በተለያየ ምክንያት እናቱንም አባቱንም ያላከ ሰው ይኖራል። ምናልባት ትምህርት ቤት ምርቃን የሆነ ነገር ኬጅ ሲሆን ምን አይነት ሽርጉድ እንደምንል ሁላችንም ብናውቅም፣ ዛሬ ግን ልጆች የሚሰማቸው ስሜት አለ። የአንዱ እናት የአንዱ አባት መጥቶ ሲቀሩባቸው ይሰማቸዋል። ሁለተኛ ግማሹ ፍላወር ይዞ ግማሹ ሳይዝ ይሰማቸዋል። አባት እናት እያላቸው አባት እናት እንደሌላቸው እንዲሰማቸው ማድረግ በራሱ አንድ የልጆችን መብት አለመጠበቅ እንደሆነ ሁላችሁም ሊያውቁት ይገባል። የቀሩት የመጡትን አይደለም። ስለዚህ እዚህ የመጣችሁ እናንተም የተለያዩ ደስታዎችን ለመካፈል እንደዚህ እንዳስደስታችኋቸው አላህ ያስደስታችሁ ለማለት ያክል ነው። ሁላችሁም ኢንሻ አላህ ይህንን ፕሮግራም እስከ መጨረሻው ፍጻሜ ድረስ እንድትከታተሉን በአላህ ስም እየጠየቅኩኝ እኔ ንግግሬን በዚሁ ይቋጫለሁ። ሰላሙ አለይኩም ወረሕመቱላህ ተዓላ ወበረካቱህ